በአፋርና ሶማሌ ወንድማማች ህዝቦች የኢፍጣር መርሃ ግብር የመተሳሰብ እና የአብሮነት ተምሳሌት መሆኑን የአፋር ክልል ርዕሰ መስተዳደር አወል አርባ ተናግረዋል። የዛሬው ሰመራ ኢፍጣር ፕሮግራም መድረክ ትልቁ ተምሳሌት ነው። ትልቁ ተምሳሌት ነው። ሚሊተሪ ምሁራን አንድ አባባል አላቸው። ሰራዊት መሪን ይመስላል ይላሉ። ስለዚህ ህዝቦቻችን የግድ እኛ መስሎው ይሄዳሉ። ምን ለማለት ፈልጌ ሆኖ፣ እኛ ስንቀራረብ፣ በዚህ መልኩ እየተቀራረብን ቁጥር ማለት ነው። በእርግጠኝነት የሚራራቅ ህዝብ ይኖራል ብዬ አላስብም ማለት ነው። ረመዳን አሁን የዛሬ ወደ ትራንስፎርም አድርገናል ወደ መቀራረብ፣ በጋራ በፍቅር የመተሳሰብ የአንድነት መገለጫ የሰላም መገለጫ እያደረግነው ነው። ባለፉት ረመዳኖች ላይ ደግሞ የግጭት መገለጫዎች የነበረበት ሁኔታ ነው። በኢስላም ደግሞ በጣም እጅግ የከፋ ነው። ጥፋት በየትኛው ሰዓትን ቦታም አይፈቀድም። በሰመራ እየተካሄደ ያለው ይኸው የሁለቱ ክልሎች ወንድማማችነትን የሚያሳየው የኢፍጣር መርሃ ግብር የሁለቱ ክልሎችን አብሮነት የሚያጠናክር ወንድማማችነትን የሚያጎለብትና ለዘላቂ ሰላም መረጋገጥ ነው ሲሉ የሶማሌ ክልል ርዕሰ መስተዳደር ሙስጣፌ ማመር ተናግረዋል። ከዚህ ቀደም በሁለቱ ህዝቦች መካከል አልፎ አልፎ ሲከሰቱ የነበሩ ግጭቶች በማስቀረት በጋራ ልማት ላይ እንዲያተኩሩ የሚያደርግ ስለመሆኑና እንደዚሁም ይህንኑ የመገፋፋት ታሪክ ተሻግረን አሁን የእድገት ምዕራፍ ላይ እንገኛለን ብለዋል። ርዕሰ መስተዳደር ሙስጣፌ ሙሐመድ ሁለቱ ህዝቦች በሁሉም ብዙ የሚያገናኛቸው ጉዳዮች አሉ። እዚህ አሁን ተቀምጠው እንደዚህ ስታይ ማን አፋር ነው ማን ሶማሌ ነው ለማለት የሚታወቁ ሰዎች ካልሆኑ በስተቀር ለመለየት ይከብዳል። ይህን ያህል ቁርኝት ያላቸው ህዝቦች ናቸው። በደም በስጋ በታሪክ፣ በአናናር ዘዬ በጂኦግራፊ፣ በሁሉም አንድ የሆኑ ህዝቦችና ብዙ የሚያገናኛቸው ነገሮች እያሉ ያለ እድል ሆኖ በአልፎ አልፎ የሚነሱ ግጭቶች ታሪካቸው እንዲበላሽ ሲፈጠር ቆይቷል። ይህን ለማስቀረት በሁሉም ዘንድ ቁርጠኝነት ያለ ይመስለኛል። ከሰራን እና ጥረት ካደረግን የማናሳካበት ምንም ምክንያት የለም። የጋራ ታሪካችን የሆላቀርነት የመገፋት ታሪክ ነው እንደ አርብታደሮች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 በአሁኑ ሰዓት በመካሄድ ላይ ስላለው የአፋር ክልልና የሶማሌ ክልል የወንድማማቾች የፍጣር ፕሮግራም ስነስርዓት ላይ በሰመራ ያለው ሁኔታ ተከታትሎ እንዲነግረን በቀጥታ መስመራችን ላይ ሁሴን መሀመድ ይገኛል። ከሱ ጋር የተወሰነ ቆይታ አደርጋለሁ። አመሰግናለሁ ሁሴን። እንግዲህ በአጠቃላይ በተወሰነ ደረጃም ያለውን ስነስርዓት ለማስተላለፍ ጥረት አድርገናል። አንተ እዛው በአካል ተገኝተ እንደተከታተልከው ይህ የኢፍጣር መርሃ ግብር ለሁለቱ ክልሎች ህዝቦች በተለይ ወንድማማችነትን ከማጠናከር አንጻር ያለው ፋይዳን በተመለከተ ምን ምን ሀሳቦች ተነሱ የሚለውን አጠቃላይ ንገረን። አመሰግናለሁ ተመስገን። እንደሚታወቀው እንግዲህ ባለፉት ሳምንታት በሶማሌ ክልል ጅጅጋ ከተማ ታላቅ የወንድማማቾች የኢፍጣር መርሃ ግብር ተካሂዶ እንደነበረ ይታወሳል። በዚህ መርሃ ግብር ላይ ሁለቱን ወንድማማቾች ህዝቦች የሚያስተሳስሩ በተለይ ከዚህ በፊት የነበሩትን ቁርሾዎችን ወደ ኋላ የሚያስቀርና አንድነታችን አንድነታቸውን የሚያጠናክር መርሃ ግብር በመሆኑ በቀጣይነት ሊሰራ እንደሚገባና በአጠቃላይ ባለፉት ሳምንት በተካሄደው በጅግጅጋ በተካሄደው መርሃ ግብር ላይ አቅጣጫዎች ተቀምጠው እንደነበሩ ይነሳል። የሰላም ሚኒስተርም ደግሞ በተለይ ከእስልምና ጉዳዮች ጠቅላይ ምክር ቤት ጋር በመጋራ በመሆን በተለይ የእነዚህ የሁለት ህዝቦች የወንድማማቾችን ዘላቂ ሰላም ከመፍታት አኳያ ባለፉት ጊዜያት በርካታ ስራዎች የተሰሩ መምጣታቸው እንግዲህ ይታወቃል። በዛሬ እለት እንግዲህ የአፋር ክልል ርዕሰ መስተዳድር ሀጂ አወል አርባ በጅጅጋ በተካሄደው መርሃ ግብር ላይ ለሶማሌ ክልል መንግስት በተደረገላቸው አቀባበል ና መስተንግዶ መሰረት ፍቅርን የፍቅርን ልክ አሳይታችሁናል። እኛም ደግሞ በሰመራ ከተማ ከዚህ የተሻለ ና ጥሩ አቀባበል ደግሞ በዚህ እናንተ በያከበራችሁ ልክ እናሳያችኋለን ወደ እኛም እንድትመጡ ብለው ጋብዟቸው እንደነበረ ይታወቃል። በዛሬ እለትም ርዕሰ መስተዳድሩ እንግዲህ የክልሉን ከፍተኛ አመራሪዎች የጎሳ የጉሳ ባላባቶች፣ የሀገር ሽማግሌዎች፣ የሃይማኖት አባቶች፣ ወጣቶች፣ ሴቶች ሳይቀሩ ሁሉም በጋራ በመረባረብ እንግዶቻቸውን ከሰአት ጀምሮ መቀበል ጀምረዋል። በዚህ መርሃ ግብር ላይ የሶማሌ ክልል ርዕሰ መስተዳድር ሙስጠፌ መሀመድ ና የክልሉ ከፍተኛ አመራሮች የኢፌዴሪ ሰላም ሚኒስተር ሚኒስትር መሐመድ ኢንድሪስ ና ሚኒስትር ዴታዎች እንዲሁም የኢትዮጵያ ፌዴራል ፖሊስ ምክትል ኮሚሽነር መላኩን ጨምሮ ከፍተኛ አመራሮች እዚህ ተገኝተዋል። የእነዚህ ሁለት ወንድማማቾች መርሃ ግብር በተለይ በቀጣይ እነዚህ ሁለት ወንድሞች ባለፉት ጊዜያት ከለውጥ በፊት የነበሩበትን ይሄ የመገፋት ወደ ኋላ የመቅረት ከልማትም ከብዙ ነገሮች በዚህ በግጭቶች ምክንያት ወደ ኋላ እንደነበሩ ተነስቷል። ስለዚህ ወንድማማችነታችንን አብሮነታችንን በማጠናከር ወደ ልማት ልንረባረብ ይገባል፣ ሰላማችንን ልናጠናክር ይገባል፣ የሚያከፋፍሉን ጉዳዮች ልንተው ይገባል በሚል ሀሳቦች ይንጸባረቁ ቆይቷል። በቅድሚያ እንግዲህ በዚህ መርሃ ግብር ላይ መልእክት ያስተላልፉት የአፋር ክልል ርዕሰ መስተዳድር አወል አርባ ባስተላልፉት መልእክት እንደገለጹት የምንገኝበት ወር የረመዳን ወር በመሆኑ የረመዳን ወር መገለጫው የመከባበር፣ የመተሳሰብ፣ የመደጋገፍ፣ የፍቅር ወር በመሆኑ የሱማሌ ህዝብና የአፋር ህዝብ የአንድ ሳንቲም ሁለት ገጽታ ናቸው። አይን ከታመመ አፍንጫ ያለቅሳል እንደሚባለው ልክ እንደዛው የሶማሌና የአፋር ህዝብ ማለት የማይነጣጠሉ በመሆናቸው ሁሉም ይህንን አውቀው መንግስትም ህብረተሰቡም በጋራ ሊረባረቡ እንደሚገባም እንግዲህ አንስቷል። የሶማሌ ክልል ርዕሰ መስተዳድር እንግዲህ ባስተላለፉት መልእክት ላይ ደግሞ ያለን የሰው ሀይል አነስተኛ በመሆኑ ሪሶርሳችንን በመጠቀም ልማታችንን በማጠናከር ወደ ኋላ ከሚቁጡ ቁቶች መጠናከር ይገባል ብለው መልእክት አንስተዋል። አመሰግናለሁኝ፣ ሁሴን። ካለን ሰዓት አንጻር መልካም ምሽት ይሁንልን።